በቃ ከድር ጋር ብዙ ነገር ነው ያለኝ። አንተ ልክስክስ እና እኔ በጣም ነው የምወደው፣ በሰው ፊት እያሰደብከኝ። ምን አሰደበችሽ? ማንንም ሰው ምንም እንድትያት አልፈልግም። እሷ ገደን መግባት ትችላለች። እኔ የነበርኩበትን ሁኔታ ደግሞ ታውቃለህ። ምን ላይ ምን ዓይነት ህይወት ላይ እንደነበርኩኝ ታውቃለህ በላይ

የመለየት ስምባ የቴን ያራ ሰው አንቺዬ ፊቴን ጋራሽ ንሸኝ ጨክኝ የምወድሽን ሰው ሆድዬ የማነሽ ከእንግዲህ። ሰላም ሰላም፣ ውድ ፋሚሊዎች፣ እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን፣ እናንተም በያላችሁበት ቸርቆዩልኝ። በጣም መጥፎ ጣጣ ውስጥ ገብቻለሁ። ከባድ ነገር ነው። ሬንጃ ኮሜንት እያነበርኩኝ አንዳንድ ኮሜንት እያነበርኩኝ ነበር። አላቅም ምን እንደምላችሁ ለእናንተ አላቅም? ምን ብዬ እንደምነግራችሁ አላቅም? እንዴት ነው ያላሰባችሁት ነገር ባንዴ መተዋችሁ የሆነ ሰው አፈቅራለሁ ስለዋጩ ምን አይነት ስሜት ነው የሚሰማችሁ? ምን አይነት ፊሊንግ ነው የሚሰማችሁ? ምን አይነት ነገር ነው እኔ ከምታስቡት ላይ በጣም ነው የደነገጥኩት። አንደኛ ሴት ልጅ ስትጎዳ ማየት አልፈልግም። በዛ ሰዓት እድል እያለቀሰች ነበር፣ አጠገቧ መሆን ነበረብኝ። ደግሞ እውነቷን ነው። ጥሩ ጊዜ ላይ ያሳለፍን እና እሱ አሪፍ ጊዜ ያሳለፍ ነው። ከቡታጀራ ገና እንደመጣሁ ያው ሁሉም ነገር አዲስ ነበር። አዲስ አበባ ያው ከዚህ በፊትም መጥቼ ባቅም፣ ግን አብዛኛው ነገር አዲስ ነበር፣ እና ሁሉም ነገር ያሳየችኝ በዛ ሰዓት አጠገብ የነበረችው በቃ ብዙ ነገር አሳልፈናል። ነግራቸዋለሁ። ከዚህ በፊትም የሰፈሪ ልጅ ናት እንጂ ነግራቸዋለሁ። ከባድ ነው። ምን አይነት ውሳኔ መወሰን እንዳለብኝም አላቅም? እኔ በህይወቴ ምን አይነት ቻሌንጅ እንደሚገጠኝ አላቅም። እግዚአብሔርን በጣም ከባድ ነገር ነው ሁሌ ይሄን ነገር ሲያጋጥምኝ የሆነ ትልቅ ነገር ነው የሚያጋጥመኝ፣ ቶሎ ብዬ ማለፍ ያቅተኛል። ያ ችግርና ምን እንደምልህ እራሱ አላውቅም። ቤዛ ደውላልኝ ነበር ከምላችሁ በላይ በዐሉ ከምላችሁ በላይ ቪዲዮን አይታ በጣም በጣም ተናዳለች። እሷ እራሱ ሌላ ስታወራኝ ምንም የመረጋጋት ባህሪ አልነበረባትም፣ ስልክ ላይ ስታወራኝ ማለት ነው። እሷ ለምን እንደዚህ ሆነች አልልም። ቪዲዮን አላየሁትም። እውነት ለመናገር ናገር ቪዲዮን እኔ አላየሁትም ጭራሽ ማለት ነው። ማየትም ስለማልፈለግ ከካሜራ ማኑ ነው የቀረጸው ራሱን የፖሰተው። ምንም ማቀው ነገር የለም፣ በቃ አላየሁትም። በቃ ምንም አይምሪ። በጣም ለበቻ፣ እንቅልፍ ሁላ ምንም አልወሰደኝም። መተኛት ነው ያቃተኝና ቤዛ ደውላልኛለች ማየን ማየን ነገር ያወራች በስልክ በስልክና ማግኘት ፈልጋለሁ አንተ ማግኘት ፈልጋለሁ ብላኛለች። እኔም እሷን እየጠበኳት ነው። ምን አይነት ነገር እንዳደረኩኝ አይ ዶንት ኖ። ምንም ማቀው ነገር የለም በጣም ነው የሚከብደው። እኔ እንጃ አላቅም። ብቻ እግዚአብሔርን ከምላችሁ በላይ የእኔ እድል እንደነገርኳችሁ በጣም ጥሩ ልጅ ናት። በጣም አረን እድል፣ በጣም ጥሩ ልጅ ናት። ደስ የምትል ልጅ ናት። ነገርያችኋለሁ፣ ሁሉም ሰው እንደምታስቡት አይደለም። እንደዚህ አይታችሁት ማንኛውም ሰው መገመት አትችሉም። ሰውን ማወቅ ምትችሉት ቀርባችሁ አይታችሁት ስታወሩት ሚስጥሩ፣ ሁሉም ነገር ስታውቁ ነው የሰው ልጅ የምታውቁት። እና እድል በጣም ጥሩ ልጅ ናት ከምታስቡት በላይ ማለት ነው። ኦልሞስት እናንተ የምትገምቱት ያው፣ ወይ ከቪዲዮ ምናምን ነገር፣ ወይ ካለባበስ፣ ወይ ከሆነ ደረጃ ሊሆን ይችላል፣ ግን አይደለም። የሰው ልጅ ደግሞ እንደዛ አይገመትም፣ ሊገመትም አይቻልም እንደዛ መሆን ስለሌለበት ማለት ነው። ብቻ በጣም ግራ ገብቶኛል። ያምና ይሳኔ ደግሞ ስናል አቅም በጣም ጭንቅ ውስጥ ነው ያለሁት። ቤተሰቦች በጣም ጭንቅ ውስጥ ማለት ነው። በጣም ነው የጨነቀኝ። በጣም ቤዛ መታ እራሱ ምን እንደምትል አላውቅም፣ ምንም እንደምትል ማለት ነው። እድል ስለ እሷ እያወራች ነበር፣ ስለ ቤዛ እያወራች ነበር። ለምድሮ ነው ከሷ ጋር ምታገናኘኝ? ለምድሮ እኔ እና እሷ የምንመጣጠን ሰዎች አለ ምናምን አን ነገር እያለች ነበር። እና ቤዛ ደግሞ እሱ ነገር በጣም በጣም አስቆጥቷታል፣ አስከፍቷታል። አላውቅም ቢቀድል የሚያለችው ያው በዛ ሰዓት ስሜት ያው ይሆና ነው እንጂ ስለ ቤዛ መጥፎነት መናገር ፈለገ አይደለም። ቤዚ ደግሞ በዛ ንግግሯ በጣም ተነዳለች። በጣም ማለት ነው። ምን እንደምላት ራሱ አላውቅም። እሷ ራሱ መታ ምን እንደምትለኝ አላውቅም። ግን ስልክ ላይ ስታወራኝ የነበረው ነገር በጣም ያስጠላ ነገር፣ በጣም ማለት ነው ነው እሷ ከተገናኘን ቀን ጀምሮ በጣም መታ ያለው ነገር እስከ እስከማስረዳት በጣም ጨንቆኛል። በጣም ከመላችሁ በላይ ማለት ነው። በጣም ነው የጨነቀኝ። አንዳንዴ በሰው ጫማ ሆኖ ማየት አሪፍ ነው። ሰው ላይ ባትፈርዱ ባይ ነኝ። ሰው ላይ እግዚአብሔር የምሬ ነው። በህይወት ስትኖሩ ብዙ ቻሌንጅና ብዙ ውጣ ውረዶች ያጋጥሟችኋል። ይሄ ደግሞ የህይወት ህግ ነው። ሁሌ ህይወት እንደዚህ ደስተኛ ሆነ ወይም ደግሞ ሁሌ ፈገግ እያልክ አትኖርም። የሆነ ሰዓት ላይ አዘናለሁ፣ የሆነ ሰዓት ላይ በቃ መከፋት አለ። ይሄ ደግሞ ያለ ነው። እኔ ደግሞ በህይወቴ እስከዛሬ በቃ የሆነ ሰዓት ላይ ተደሰትኩኝ ብዬ የሆነ ሰዓት ላይ ቶሎ እከፋለሁ። ለምን እንደምሆን አላቅም፣ በ ብቻ አላቅም። ለምን ሁሌ ስቃይ እንደሚደርስብኝ ሁሌ እንደዚህ አይነት ነገር ለምን እንደሚደርስብኝ አላቅም። ስሜታዊ ስትሆኑ ደግሞ ውሳኔ ተወስናላችሁ። ብዙ ነገር አይምሯችሁ ላይ ይመላለሳልና አሁን ላይ ደግሞ እኔ ከሚመላለሰው በላይ አይምሮ ይፈነዳ ነው ቃ መቆጣጠር አቅቶኛል፣ አልቻልኩም። እና ውድ ፋሚሊዎች ከዚህ በላይ ምንም አልላችሁም ምንም በቃ አሁንም እየተፈጠረ ያለው ነገር በቃ ለኔ ራሱ ግራ ነው የገባኝ፣ ግራ ማለት ነው። ለእናንተ ልክ አዲስ እንደሆነባችሁ ለኔ አዲስ የሆነብኝ። ግን ደግሞ እድልን ደግሞ ምጥላት ሰው አይደለችም። አንዳንዴ በቸገራችሁ ሰዓት እና ባዘናችሁ ሰዓት አጠገባችሁ የነበረ ሰው አብራችሁ የነበረ ሰው እንዴት ነው መርሳት እና ያን ሰውን እኔ አላቅም ወይም ደግሞ ማግለል ምትችሉት። እኔ እድል በቃ ሰው ባልነበረ ሰዓት አጠገቤ የነበረች በከፋኝ ሰዓት በዛ ሰዓት በቃ ብቸኛ በነበርኩ ሰዓት አጠገቤ ነበረች እድል እሱ። አሁን ላይ ደግሞ መታዩን ነገር ብትለኝ እሷን ትሬት የማድረግ ግዴታ አለብኝ። እኔ እሷ ማስከፋት እኔ አልችልም። በቃ ይሄንን ነው የምላችሁ። ይሄ ማለት ደግሞ ከቤዛ ጋር ሌላ ነገር ምናምን ነገር አይደለም። በቃ እኔ እድልን ማስከፈት አልችልም። ግን በቃ እኔ ማደርገው ነገር በጣም ነው ግን አይገባኝም። በጣም ማለት ነው ምን አይነት ውሳኔ መወሰን እንዳለብኝ አላውቅም። ከባድ ውሳኔ እኔ እንጃ። ከባድ ህይወት ውስጥ ነው ያለሁት አሁን ላይ እያሳለፍኩት ያለሁት ነገር በጣም ከባድ ነው። በእኔ ቦታ ሆናችሁ እናንተ ምን ነበር የምታደርጉት? ምን አይነት ውሳኔ ነበር ብትወስኑት? በህይወታችሁ ሁለት አስፈላጊ ሰዎች አሉ፣ ሁለቱንም ማጣት አትፈልጉም እና ምን አይነት ውሳኔ ነው ብትወስኑት? ይህንን ብቻ ንገሩኝ እስኪ። ለእናንተ ከቤዚ ጋርም ጥሩ ጊዜ እንዳሳለፉኝ ከእድልም ጋር ጥሩ ጊዜ አሳልፍ ያለሁት ቤዛ ናት እንጃ። በጣም ነው የፈራሁት። ነው ድምጹ እራሱ ያስፈራል። ሄሎ፣ አላየሁትም ነበር ነው ደረስ ገባሽ? ደረጃው ላይ ኖርማል። ከፍ ያለው ቦታ የለም። ከፍ ያለው ቦታ ላይ አስፋልቱ ላይ ማለት ነው እሱ ጋር ነኝ። እና ውድ ፋሚሊዎች ደርሳለች፣ ቤዛም ደርሳለች። ግን አወራሯ በጣም ነው የሚያስቆጣው። በጣም ከምላችሁ በላይ ብቻ አላውቅም እንጠብቃል። ፋሚሊዎች መታለች። ቤዛ አንይደባት። በጣም ነው የደነገጥኩት። በጣም ምን እንደምትለኝ አላውቅም። ብቻ አብራችሁ ነው። አይኗ ራሱ ያስፈራኛል ሁሉ ፋሚሊዎች፣ አይኗ ራሱ ማየት በጣም እየፈራው ነው። ፈጣሪ ከኔ ጋር ሁን

መቃየታችን ከካሜራ ውጭ አይሆንማ። ቁም ነገር አይ ነው። ሰላማት ኩላችን እንጂ አይ በስነ ለምን በስነ ስርዓት ሰላማት ነበር። ሰላም አይ አልፈልገም። እሱ አይ ካሜራ ስለመጣት ነው። ሰዎች ሲጨርሱ ማለት ነው። ለካሜራ አዲስ አይደለሽም ማለት ነው። እኔ በጣም ተራጭቼ ነው የመጣሁት። አሁን ተራጋግቼ ነው እያወራሁት ያለሁት እኮ። ሰላም ነው። በጣም ላናገር ነው የምፈልገው ነው። ምን እየተፈጠረ ነው? ምንም ያደረኩት ነገር የለም። ምን ያደረኩት ነገር አለ? እየጠየቃቸው ነው ሲጀመር እኮ ኤፍሬም ምን እየተፈጠረ እንዳለ ራሱ ለኔ ግርም ብሎኛል። ማለት የተፈጠረው ነገር እኮ ተፈጥሯል። እያየሽ ነዋ ቪዲዮ። ምንም እኮ ያደረኩት ነገር የለም። ምንም አላደረግም። ስለዚህ ልጅቷ ነው አዲስ ደግሞ እና ምን አላችሁ ሲጀመር ምንም ያደረግኩት ነገር የለም። እኔ ምንም አይነት ጥፋት የለብኝም፣ ምንም አላደረግኩም። አዎ ምንም የሚያስቆጣ ወይ ምንም የሚያስከፋ ከባሌ ተረሰሽ ስለ ድለት እንድታወሪ አልፈልግም። አይ ስለ እሷ እያወራሁ አይደለም። ለምንድን ነው እዛ ጋር ስለ እኔ የምትናገረው? ማን ናት? እኔን ታቀኛለች። እቺ ለራሷን ነው። ሲጀመር ማለት ግልጽ ማድረግ ነበረብ እኮ ከሷ ጋር የሆነ ነገር ካለ ግልጽ ማድረግ ነበረብ አይ፣ እንደዚህ መሸፋፈን እኮ። ይኸውልሽ፣ ቤዚ በቃ ታናጅ፣ ከዚህ በላይ ታናጅ። እንደ የሰማሽኝ ነው እኔ ኧረ እኔ እየሰማሽኝ ነው ወይ? አዎ፣ ተናደድኩኝ። አናደድሽኝ። በቃ ድላወይትም ምንም እንድትያት አልፈልግም፣ ስለማታውቂያት ይኸውልሽ አንድ ሰው እዚህ በላይ እናገራታለሁኝ። ለብረብት ምትናገሪያት ስለሷ መጥፎነት ምንም ምንም እንድትወሪ አልፈልግም። ጭራሽ ከአንተ ብሶ እንትን ከአንተ ብሶ በጣም

ምን አደረገች? ነገር ግን ክላስ ነው። እሺ ምንህ ናት? ንገረኝ። እሺ ምንም አልናገራትም። ኦኬ አንቺ እኔን ልጠይቅኝ ነው? እያስቀየምኳት ነው አይደለ? አዎ እየተናገርሻት ነው። እሺ እናት ንገረኝ። እሺ ነው እንደዚህ እንድልሽ ነው የሚፈልገው? አይ እሺ፣ ሁለታችሁም ራሳችሁ ጉዳይ፣ ግን እኔ እንደዛ እንድትናገር እንደዛ እንድታስቀይመኝ አልፈልገም። ምንም ያስቀየመችሽ ነገር የለም። እኔ ማንነቴን አሳያታለሁ። ሥራዋን ትያዝ እልሽ። ሲጀመር የሰው ልጅ ማንነቴ ምናምን አይባልም። እሺ አሳያታለሁ። እሷ የራሷ የሆነ ማንነት አላት። እሺ ሰምተሽ። እንግዲህ እንደዛ ከሆነ ሥራዋን እንድትያዝ ንገራት። እሷ ገደል መግባት ትችላለች። እኔ የነበርኩበት ሁኔታ ደግሞ ታውቃለህ፣ ምን ላይ ምን አይነት ህይወት ላይ እንደነበርኩኝ ታውቃለህ። እሷ ገደል መግባት ትችላለች ምናምን እንደዚህ እንድትያዝ አልፈልግም። እርሽ እሷ ልትሰድቢያት አልፈለግም። ከቀደም ጀምሮ እየነገርኩሽ ነው ቤዛ፣ ከቀደም ጀምሮ የነገርኩሽ ነው እሺ፣ ምንም ነገር ስለዚህ፣ የበለጠ ተናድጃል። የበለጠ ከዚህ በላይ ደግሞ አታናጅኝ። የምታወሪኝ ነገር ካለ አውሪኝ። አሁን እሺ፣ ማለት የተደበቀ ነገር ካላችሁ ንገረኝ። ችግር የለውም እኔ ህይወትን አልበጠብጥም። ለምንድን ነው የምደብቀው? ማለት የሆነ ነገር ካላችሁ ንገረኝ። እኔ ህይወትን ለመመጥበጥ አይደለም እመጣው እና እኔ በጣም ነው የምወድ ደግሞ ታውቃለህ። እኔ ህይወትን ለመመጥበጥ አይደለም። ለምንድን ነው እኔ እንደዚህ የምታጨንቀኝ? ያልሽ ቢዚ አንድ ነገር ሲም ያልሽ በስለሳት እያዳመጥሽ ከሆነ እንደተማረሰው ስናወራ ማለት ነው አንቺን ልጅ እዚህ ጋር ለማስከፋት ምንም ያደረኩት ነገር የለም። አንቺን ለማሳዘን እዚህ ጋር ምንም ያደረኩት ነገር የለም ኦኬ። ያደረኩት ነገር ሙሉ ትክክል ነው፣ ማድረግ ስላለብህ ነው ያረከው። ማለት እዛ ጋር እኮ ሁለታችንም ለመምረጥ የሆነ እንትን እያረክ ነበር። ማለት ከብዶዋል እራስ እራሱ ኦኬ። አሁንም ከብዶኛል። እውነቱን ማወቅ ነው እምፈለጊው። እንደዛ አትለኝም ነበር። አሁንም ከብዶኛል። በቃ ይሄን ነው፣ እውነቱን ነው መስራት እምፈለጊው። ልች ከዚህ በለጠ እንድናድድ አታርገኝ። በቃ እሽ አትናገርም ነበር። ለምንድን ነው የምትደባብቂው? እሺ ምንም የምትደባብቂው፣ ድንገት ነው የመጣችብኝ። ድንገት ነው የመጣችብኝ። ድንገት መታ ነው አፈቅርሃለሁ ያለችኝ። ከዚያ አንተ መውሰን አቃተህ። በቃ አቃተኝ። አይ ጥሩ አድርገሃል። አቃተህ የፈለግሽውን ነገር አውርተሽ ብትሄጂ ደስ ይለኛል። ከዚህ በላይ የኔን ባታስጨንቂ ደስ ይለኛል። እድል ያለችበት ሁኔታ ሁሉ አታውቂም። ትናንትና ስሸኘት እንዴት ሆና እንዴት እያለቀሰች እንደሆነ አንቺ አልገባሽም ስላል ገባሽው፣ ገብቶሻል። እሺ ይሄን ሁሉ እርቃችሁ ከሄዳችሁ ማለት እኔ ለምንድን ነው ትርኢት የምታደርገኝ? ለምንድን ነው ሁሌ ከእኔ ጋር የምትሆኑ? እሺ፣ ከእሷ ጋር የሆነ ነገር አላችሁ። እሺ ድንገት ነው የመጣችሁ፣ ድንገት እሱን እያልኩህ አይደለም። በቃ ማለት ከሆነ ከእሷ ጋር የሆነ ነገር እንዳለ ያስታውቃል። እንደ እድል ለይትራት እኮ ብዙ ነገር ያሳለፈች ሰው ነች፣ ግን አፈቅርሃለሁ ብላ ነው። በችግሪ ሰዓት ከኔ ጋር ነበረች። በቃ አብራኝ ነበረች። እንዴ ሰምተሽ ዝም ብዬ ዞር እንዴ! ምን አይነት ሁኔታ ላይ? ለምን ድርቅ የሚያደርግሽ ለምን ድርቅ በቃ ሀዘን መጨመርም ሆነ ምንም ማለት እኔ ፍላጎት የለኝም። ግን እድል እንድትለካት አልፈልግም አልፈልግም

አውቃለው በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋም።